ባለቤት የዘረፈኝ ጎዳና ለወጣ ነው ድረሱልኝ ስትል አትሌት ገለቴ ቡርቃ ተናገረች። በመዲናዋ በቀን በትንሹ አራት ህጻናት መንገድ ላይ ተፍተው እንደሚገኙ ተገለጸ። የኦሮሞ ነፃነት ግንባር ኦነግ በአዲስ አበባ የሚገኘውን ቢሮውን መልሶ መረከቡን አስታወቀ። የፕሬዚዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃን ተከትሎ ቃውሞው ተቀጣጥሎም ትራምፕ የሀገሪቱን ብሔራዊ ጥበቃ አባላት የሆኑ ወታደሮችን አሰማርተዋል። ሰላም ጤና ይስጥልን። የተከበራችሁን የተወደዳችሁ የዩቱብ ቻናላችን ቤተሰቦች እንደምን ተከታታዮቻችሁ የሰዓቱን ዋና ዋና ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁ እንድትቆዩ እየጋበዝን በቅድሚያ ሚቲዩ ቻናላችን ሰብስክራይብ፣ ሼር፣ ላይክ በማድረግ እንድትጀምሩ ከወዲሁ እናሳስባለን። ባለቤት የዘረፈኝ ጎዳና ለወጣ ነው፣ ድረሱልኝ ስትል አትሌት ገለቴ ቡርቃ ተናገረች። አትሌቷ በሩጫ ዘመኗ ያገኘችውን ሀብትና ንብረት ባለቤቷ መውሰዱን ገልጻ ጎዳና ለወጣ ነው፣ መንግስት ይድረስልኝ፣ የኢትዮጵያ ህዝብ ይታደገኝ ስትል ተደምጣለች። መኖሪያ ቤትና መንግስት በተለያየ ጊዜ ሸለማት አስራ አንድ መሬቶች ውስጥ አስሩ ባለቤቷ መሸጡንና አሁን ካለችበት ቤት ለማስወጣት በፍርድ ቤት ጉዳዩን እየጨረሰ ነው ስትልም ገልጻለች። ካሏት አምስት መኪናዎች ውስጥም አራቱ መኪኖችን ባለቤቷ መሸጡን ማስታውቃለች። በአሁኑ ወቅትም ልምምድ አቁማ በፍርሃት ለአንድ ዓመት ከቤት ሳትወጣ መቀመጧን ተናግራለች። ፍርድ ቤቱ ሁሉንም ነገር እኔ ላይ እየፈረደ ነው የኔን ጉዳይ እየተመለከተ አይደለም፣ በማለት በገመዳሾው ላይ ቀርባ ተናግራለች። በዚሁም መንግስትና ህዝብ ይድረስልኝ ይታደገኝ ስትልም ጠይቃለች። በሌላ መረጃችን በመዲናዋ በቀን በትንሹ አራት ህጻናት መንገድ ላይ ተትተው እንደሚገኙ ተገለጸ። በአዲስ አበባ ከተማ በትንሹ በቀን አራት ህጻናት የተለያዩ አካባቢዎች መንገድ ላይ ተትተው እንደሚገኙ የከተማው አስተዳደር የሴቶችና ህጻናት ማህበራዊ ጉዳይ ቢሮ አስታውቋል። ቢሮ ወላጆቻቸው መንገድ ላይ ትተዋቸው የሚሄዱ ህጻናት ቁጥር ከጊዜ ወደ ጊዜ እየጨመረ ስለመምጣቱም ገልጿል። በተለያዩ ምክንያቶች በመንገድ ላይ ተትተው ወይም ተጥለው የሚገኙ ህጻናት አብዛኛውን ጊዜ ጤነኛ ሆነው እንደማይገኙ የተናገሩት የቢሮው ኃላፊ ወይዘሮ ቆንጅት ደበላም በዚህ አይነት መልኩ ከተገኙ ከ280 በላይ ህጻናትም ከበበፀሀይ የህፃናት መርጃ ማዕከል ውስጥ እንደሚገኙ ማስታውቀዋል። በሌላ በኩልም የከፋ የምግብ ችግር እያጋጠማቸው ከ38500 በላይ ህፃናት ቢያንስ በቀን አንድ ጊዜ ምግብ እንዲያገኙ ለማድረግ በ26 ማዕከላት ምገባ የሚካሄድ ሲሆን ከህፃናቱ ጋር በተያያዘም ለማሳደግ የሚፈልግ የሀገር ውስጥ ጉዲፈቻ እየበዛ መምጣቱንም አንስተዋል። የልዩ ፍላጎት ያላቸውን ህጻናት በተመለከተም በትምህርት ቤቶች ትምህርት እንዲሰጥ እና ትምህርት ቤቶችም እንዲበዙ ለማድረግ ስራዎች እየተሰሩ መሆኑ የተገለጸ ሲሆን የአእምሮ እድገት ውስንነትና የባህር ክል ለገጠማቸው ልጆች ደግሞ አስፈላጊውን ገዛ እየተደረገ እና ስራ እየተሰራ መሆኑን ተመላክቷል። በ2017 ዓ ም ብቻ በአዲስ አበባ ከተማ ከ137 በላይ ቤተሰቦች በህጋዊ መንገድ በሀገር ውስጥ ጉዲፈቻ ልጆችን ከመንግስት ተቀብለው ለማሳደግ ወረፋ እየጠበቁ መሆኑንም ሚኒስቴሩ አስታውቋል። በሌላ መረጃ የኦሮሞ ነጻነት ግንባር ኦነግ በአዲስ አበባ የሚገኘውን ቢሮውን መልሶ መረከቡን አስታወቀ። ግንባሩ ዛሬ በወጣው መግለጫ በአዲስ አበባ ጉለሌ የሚገኘውን ቢሮውን የአዲስ አበባ ፖለቲካ ፓርቲዎች የጋራ ምክር ቤት አመራሮች በተ እንደሚገኙበት እንደተረከበም ገልጿል። እንደዚህ አይነት መሰናክሎች እንደማይደገሙ ተስፋ እናደርጋለን ያለው ኦነግ እንዲረከብም የአዲስ አበባ የፖለቲካ ፓርቲዎች የጋራ ምክር ቤትና ምርጫ ቦርድ ላደረጉት ያላሰለሰ ጥረት ምስጋናውን አቅርበዋል። የፕሬዚዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ያለውን እርምጃን ተከትሎ በሎስ አንጀለስ የተቀሰቀሰው ተቃውሞ ቀናትን አስቆጥሯል። ተቃውሞው ተቀጣጥሎም ትራምፕ የሀገሪቱን ብሔራዊ ጥበቃ አባላት የሆኑ ወታደሮችን አሰማርተዋል። ሰልፈኞች የከተማዋን ማዕከላዊ ክፍል የሚያቋርጠውን ዋነኛ መንገድ የዘጉ ሲሆን ይህም ተሽከርካሪዎች ፍሰት ዘግቷል ነው የተባለው። ተቃውሞ ከጀመረ ሶስተኛ ቀናቸውን ያስቆጠሩ ሰልፈኞች ከከተማዋ ፖሊስና ትራምፕ ካሰማራቸው ወታደሮች ጋር ተፋጠዋል። ወታደሮችም ከሮብለት ጀምሮ ተቃውሞ የወጡበትን ሰልፈኞች ወደኋላ ገፍተዋል ነው የተባለው። የሀገር ውስጥ የደህንነት መለያ ያላቸው ጸጥታ ኃይሎች ደግሞ አስለቃሽ ጭስ፣ የሚያቃጥል ፈሳሽና ሌላ ገዳይ ያልሆነ መሳሪያ በሰልፈኞች ላይ ተጠቅመዋል ነው የተባለው። ሰልፈኞች የከተማዋ ማዕከላዊ ክፍል የሚያቋረጠው ዋነኛ መንገድ የዘጉ ሲሆን ይህም የተሽከርካሪዎች ፍሰት ዘግቷል ነው የተባለው። በርካታ ሰዎች በመንገዱ መሻገሪያዎች እንዲሁም በመንገዱ መግቢያና መውጫዎች ላይ ተሰባስበው ታይተዋል የከተማዋ ፖሊስ በኤክስ ገጹ ባወጣው መረጃም የካሊፎርኒያ የፍጥነት መንገድ ተቆጣጣሪ መኮንኖች ሰልፈኞቹን ከመንገዱ ላይ ለመበተን መንቀሳቀሳቸውንም አስታውቋል በተቃዋሚዎቹ በተዘጋው መንገድ ላይ የነበረው ዘጋቢ ከቢቢሲ ጋር ቆይታ ባደረገበት ወቅትም ከኋላው የጸጥታ ኃይሎች ሰልፈኞችን ለመበተን የሚጠቀሙባቸውን ገዳይ ያልሆኑ ፈንጂዎችና የሄሊኮፕተር ድምፅ ይሰማ እንደነበረም ገልጾለታል ከሰዓታት በኋላም ፖሊስ ሰልፈኞችን ለመበተን መንገዱ እንደገና እንዲከፈት ማድረጉንም ገልጿል። መንገዱን ለመክፈት በተደረገው እንቅስቃሴ የታሰሩ ሰዎች መኖራቸውን የካሊፎርኒያው የፍጥነት መንገድ ተቆጣጣሪ ተቋም በኤክስ ገጹ አስታውቋል። የተለያዩ የከተማዋ ጎዳናዎች ሰልፈኞችን የሚያቀጣጥሏቸው ርችቶችን፣ እንዲሁም የጸጥታ ኃይሎች የሚጠቀሙትን መሳሪያ ድምጾች ሲስተጋቡ ሙለዋል። ፕሬዚዳንት ዶናልድ ትራምፕ ትሩዝ በተሰኘው ማህበራዊ ሚዲያ ገጻቸው ባሰፈሩት ጽሁፍም ሰልፈኞቹን የተከፈላቸው አማጺዎች በማለት ጠርተዋቸዋል። ነገር ግን ፕሬዚዳንቱ ለዚህ ወንጀላቸው ማስረጃ አላቀረቡም። የሎስ አንጀለስ ፖሊስ በበኩሉ ተቃዋሚዎቹን የዳውንታውን አካባቢ ን በአፋጣኝ ለቀው እንዲወጡም አሳስቧል። ነዋሪዎች፣ ነጋዴዎችና ጎብኚዎች ማንኛውም የወንጀል እንቅስቃሴ እንዲጠነቀቁም እንዲሁም ሪፖርት እንዲያደርጉም አሳስቧል። የፖሊስ አባላት በተለያዩ አካባቢዎች የተሰበሰቡ ሰዎችን ለመበተን እየተንቀሳቀሱ መሆኑን ፖሊስ አስታውቋል። የከተማዋ ፖሊስ በኤክስ ገጹ ባሰፈረው ማስጠንቀቂያም ዳውንታውን ሎስ አንጀለስ ሕገወጥ ስብሰባ ተብሎ ታውጇል። በአስቸኳይ የዳውንታውን አካባቢ ለቃችሁ እንድትወጡም ሲል አሳስቧል። የትራምፕ አስተዳደር በሎስ አንጀለስ የተነሳውን ተቃውሞ ለመቆጣጠር የተሞከረበት ያለውን መንገድ ከዲሞክራቶቹ ትችትን ገጥሞታል፣ ነው የተባለው። የሎስ አንጀለሱ ከተማ ከንቲባ ካርን ባስ ባሰጡት መግለጫም አሁን በሎስ አንጀለስ እያየን ያለነው ቀውስ በአስተዳደሩ የተቀሰቀሰ ነው ሲሉም ገልጸዋል። የአስተዳደሩ እርምጃዎች ፍርሃትና ድንጋጤ መፍጠሩንም ተናግረዋል። የፌዴራል ወታደሮችን ማሰማራት አደገኛ እርምጃ እንደሆነ የገለጹት ከንቲባ የሎስ አንጀለስ ሰዎች እንዲያውቁ የምፈልገው ለሁሉም አንጀሎች እንደምንቆም ነው፣ የተወለዳችሁት የትም ቢሆን ሲሉ ተደምጠዋል።